ሰላም እንዴት ሰነበታችሁ? ዛሬ እንግዲህ የመጣሁት እንደምታውቁት ከሜ 6 እስከ ሜ 12 የነርሶች ሳምንት በአሜሪካን አካባቢ ከበር ዓለም ደረጃ ደግሞ ሜ 12 የነርሶች ቀን ተብሎ ይከበራል ማለት ነው እና በመላው ዓለም ለምትገኙ ነርሶች በሙሉ እንኳን ለነርሶች ሳምንት አደረሳችሁ ለማለት ነው የመጣሁት ማለት ነው። በዚሁ አጋጣሚ ለእናንተ ነርስነት ምንድን ነው የሚለውን ጥያቄ ማንሳት እፈልጋለሁኝ። ለእኔ በጣም የተከበረ በጣም የምወደው እኔ እንጃ ነርስ ባልሆን ምን ልሰራ እንደምችል እራሱ አንዳንዴ ግራ እስከሚገባኝ ድረስ በጣም ፍቅር ያለኝ ስራ ነው። በጣም ወደዋለሁኝ። ነርስነት ለእኔ ቤተሰባዊነት ነው። ይህ ነው እነዛ ሰዎች እኛ እጅ ላይ ያሉ ሰዎች በቃ እኛን አምነው ነው እዛ ጋር ያሉትና በምንችለው እግዚአብሔር በሰጠን እውቀትና አቅም እንግዲህ ስናገለግል ልክ ገንዘብ እናገኛለን ብቻ ብለን ሳይሆን ከላይ የሚያየን እግዚአብሔር አለ። እኛ ነገ እንደነሱ እንደማንሆን ምንም እንትን የለንም፣ ምንም ዋስትና የለንም። እና ስራችንን ስንሰራ በፍቅር በደስታ ባለን አቅም ደስ ብሎን እንስራ ላለሁኝ እና በዚሁ አጋጣሚ አንድ እህቴ ያለችኝን እንድነግራችሁ ደግሞ ይፈቀድልኝ። ሰኒ ትባላለች። ምናልባት ጥቁር አንበሳ የሰራችሁ ሰዎች ታውቋታላችሁ። በጣም ጎበዝ አሜዚንግ የሆነች ነርስ ናት። እና በዚሁ አጋጣሚ ሰኒዬ እንኳን አደረሰሽ ልክ ፈተናዬን ሳልፍ እንግዲህ ትልቅ ኮሚኒቲን ያለን ደስ የሚል እህትነት፣ ወንድምነት ያለና እሷንም እዛ ውስጥ ነውና ልክ ፈተና ይንሳልፍ ደውላ ኤደን አለች አደራ ስራሽን በደስታ ደስ ብሎሽ እንድትሰሪ አለቃ ብቻ አይደለም ያይሽ፣ እግዚአብሔር ያይሻላለች እውነቷን ነው እና እኛ ማለት እኮ ነርስ ማለት አለች ልክ ሲወለድ ሕፃን ልጅ ሲወለድ የሰው ልጅ ወደዚህ ዓለም ሲመጣ አይኑን ሲገልጥ የምናይ ሰዎች ከዚህ ዓለም በሞት ሲለይ ደግሞ የመጨረሻ አይኑን የምንከድን ሰዎች ማለት ነርሶች ነን እና ደስ ብሎን እግዚአብሔር ስለመረጠን ነው ያንን ስራ የሰጠን ብላ አለችኝና በጣም ነው ልቤን የነካው። ሙያውን ከመውደዴ በላይ የበለጠ እንትን እንድሰጠው አድርጋኛለች እና ለእናንተም ይሄን ነገር ባካፍላችሁ ልባችሁ ውስጥ የሆነ ነገር ይገባል ብዬ አስቤ ነው ዛሬ በዚህ የመጣሁት። እንደምታውቁት እንግዲህ ኢትዮጵያ በዚህ ጊዜ ላይ የጤና ባለሙያዎች ነርሶች ብቻ ሳይሆኑ፣ ሁሉም የጤና ባለሙያዎች ዶክተሮችም፣ ሌሎችም ለመንግስት ጥያቄ እያቀረቡ በጣም በብዙ ችግር በብዙ ውጣ ውረድ ውስጥ ሆነው በአነስተኛ ደሞዝ እየሰሩ ነው ያሉት እና የኢትዮጵያ መንግስት ደግሞ ያነሱትን ጥያቄዎች መልሶ እነሱም ደስ ብሏቸው በዚህ በትጋት የሚያገለግሉትን ህዝብ እንዲያገለግሉ የኢትዮጵያ መንግስት እንዲሰማቸው በዚሁ አጋጣሚ በጸሎት አስባቸዋለሁኝ። ግን በጣም በእውነት በጣም ትልቅ ሪስፔክት ነው ያለኝ ኢትዮጵያ ላላችሁ የጤና ባለሙያዎች በሙሉ እናንተንም እንኳን አደረሳችሁ ማለት ፈልጋለሁኝ። በተረፈ ገና አዲስ ነርሲንግ ለመማር የምታስቡ ሰዎችን ደግሞ በዚሁ አንድ መልእክት እናስተላለፍ። ምንድን ነው መልእክቴ? ነርሲንግ ውጭ ሀገር ሊሄድ ስለሆን ምችል ወይም እዚህ ስራ ስለሌለኝ ምናምን ብላችሁ አትቁ። በእናታችሁ ያ መንግስት ከመደባችሁ ምንም አማራጭ እንደሌለ አቅብላሁኝ። ነገር ግን ከፍላችሁ ምትማሩ ወይም ደግሞ አይ እንዲህ ቢሆን ነርሲንግን ይሻለኛል ብላችሁ አትግቡ። ሙያውን ወዳችሁት ለሙያው ፍቅር ኖሯችሁ እንድትገቡ በዚሁ አጋጣሚ አደራ አደራ። ላለው ስራው ቀላል ስራ አይደለም፤ ልብ የሚፈልግ የሆነ አዘኔታ የሚፈልግ እውቀት የሚፈልግ ብዙ ነገር የሚፈልግ ነገር ነውና። እዚህ ሀገር ቢሄድ ገንዘብ አገኝበታለሁ፣ እዚህ ብሆን እንደዚህ ያደረግበታለሁ፣ ብቻ ብላችሁ እንዳትገቡ ስል ገና ለመማር እያሰባችሁ ያላችሁ ሰዎችን አደራ መልእክቴ ነው አስተላልፋለሁ በዚሁ አጋጣሚ። በተረፈ በመላው ዓለም ያላችሁ ጓደኞቼም እንደዚሁ አውቃችሁም አላቃችሁም ለነርሶች በሙሉ ትልቅ አክብሮት ጋራ እንኳን አደረሳችሁ። በእውነት በጣም ሩሩህና ቀልብ ያላችሁ ሰዎች ናችሁ። ነርስ ለመሆን እሱ ያስፈልጋል ብዬ አስባለሁኝ። እና በዚሁ አጋጣሚ በመላው ዓለም ለምትገኙ ነርሶች በጠቅላላ እንኳን አደረሳችሁ። አሁንም ጥያቄዎቻችን ተመልሰው የእግዚአብሔርን በረከት በርክቶልን በስቶልን እንድንኖር ልባዊ ምኞቴ ነው። እወዳችኋለሁ፣ አከብራችኋለሁ። መልካም የነርሶች ሳምንት